ሰላም ጤና ይስጥልኝ። የህብረት ስራ ማህበራችን ቤተሰቦች፣ ይህ የአዋጭ ዜና ነው። ከዜናዎቹ ጋር ህሊና ገዛቸው ነኝ። አብራችን ቆዩ። አዋጭ ከመጋቢት አስራ አምስት እስከ መጋቢት 22 2017 ዓ.ም ድረስ ባሉት የስራ ቀናት ከ ሁለት መቶ አስራ ሰባት ሚሊዮን ብር በላይ የብድር አገልግሎት ለአባላቶቹ ሰጥቷል። የህብረት ስራ ማህበሩ በ ሰላሳ ቅርንጫፍ ቢሮዎቹ ለ ስድስት ወርና ከዛ በላይ 25 በመቶ ቁጥበው ብድር ለመውሰድ አስፈላጊውን ቅድሚያ ሁኔታ ላሟሉና የብድር ጥያቄዎችን ላቀረቡ አባላት የብድር መስጠት ሂደቱን ባሳለፍነው ሳምንት አጠናክሮ ቀጥሏል። በዚህም አዋጭ ከመጋቢት አስራ አምስት እስከ መጋቢት ሀያ ቀን 2017 ዓ.ም ድረስ ለ189 አባላት ከ ሁለት መቶ አስራ ሰባት ሚሊዮን ብር በላይ ብድር መስጠት መቻሉን የህብረት ስራ ማህበሩ ሳምንታዊ ሪፖርት ያመለክታል። ውድ የህብረት ስራ ማህበራችን ቤተሰቦች፣ የአዋጭ ዜና ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን።